እኛ ኮ መጀመሪያም ይሄ ነገር እንዳይፈጠር ፈርተን ነበር፣ ብዙ ነገር ስንላችሁና ስንመክራችሁ የነበረው። ዛሬ ብሩኬ ሃይሚና ዳኒ በተነሱ ፎቶ ላይ የተሰማው ስሜትና የራሱን ውሳኔ አመቶ ተናግሯል። እንደዚሁም ኦዲንስን ይቅርታ በመጠየቅ ለኦዲንስ መልእክት አስተላልፏል። ከዚህ በኋላ ሃይሚ ተወሰደችብህ፣ ሃይሚን እንዴት ትሰጣ አስመልስ ለምትሉ ሰዎች ሃይሚዬ በራሷ ፍቃድ ነው የሄደችው። እንደ ድሮ ጠልፌ የኔ በግድ ላረጋት አልችልም። ፍቃደኛ ካልሆነች እሷም የራሷን መንገድ መርጣለች። እኔም ደግሞ የራሴን መንገድ እመርጣለሁ። ከዚህ በኋላ የኔን እርምጃ ታያላችሁ፣ ትመለከታላችሁ በማለት መጥቷል። እንግዲህ ብሩኬም ያው ከሌላ ሴት ጋር ሊመጣ ነው ማለት ነው። እስከዛሬ ፎቶን እስካየሁበት ሰዓት ድረስ ሃይሚን ስጠብቃት ነበር። ትመለሳለች፣ ከእኔ ጋር ትታረቃለች፣ አንድ ትሆናለች ብዬ ስጠብቅ ነበር። ነገር ግን ፎቶውን ሳየው በቃ እንዳበቃለት ውስጤን አሳመንሁኝ። ከዚህ በፊት ሁሉንም የተውኩትና ሀይሚና እኔ እንድንታረቅ ሁሉም ነገር ይቅር ሀይሚናት በምንም አትቀየርም ብዬ ስጠብቃት ነበር። ነገር ግን ሀይሚዬ እኔን አትፈልገኝም። በግድ ደግሞ እኔ ጠልፌ ልክ እንደ ድሮ ባህላችን ላስቀምጣት ወይም እቤቴ ላስቀራት አልችልም። ስለዚህ ሀይሚን ተነጠቅህ፣ ተወሰደችብህ፣ ተቀማህ እያላችሁ ቪዲዮ እንድሰሩ ቲክቶክ ላይም ሼር እንድታደረጉ አልፈልግም። እናንተ ከተመቻችሁ ደግሞ ይመቻችሁ፣ ከዚህ በኋላ አይመለከተኝም በማለት ብሩኬ እንግዲህ መረር ያለ እርምጃ ወስዷል። እውነት ለመናገር ፎቶን ሲያይ እርግጠኛ ላይ በጣም እንደሚበሳጭ ነበረ፣ ግን እየሳቀ ነው የመጣው። የሰው ልጅ በነገራችን ላይ በጣም ሲናደር ሲከፋው ራሱ ከአቅሙ በላይ ሲሆን ያልጠበቀው ነገር ሲፈጠር እንደዚህ እንደ ብሩኬ እየሳቀን የሚመጣው ምክንያቱም ምንም አይነት ማድረግ ምንም አይነት ነገር ማድረግ ሳይችል ሲቀር በጣም መናደዱ የተነሳ ያስቃል ሁላ ማለት ነው። እና እኔ እንደውም የመሰለኝ ዳን ያዘጋጀው ዝግጅት ላይ ብሩኬም የሚገኝ ሃይሜን የሚወስዳት ማለት እርግጥ ነው። ሃይሜ ከሕይወቴ ወጥተሃል አልፈልግህም ብለዋለች ደጋግማ ነው ያለችውም። ብሩኬ ደግሞ መታረቅ ሀይሚ ጋር አንድ መሆን ይፈልጋል። ስቲል ስቲል ዛሬ ፎቶውን እስካየው ድረስ እኔ ምንም አላመንኩም። ሀይሚ እንደዚህ አይነት ነገር ታደርጋለች ወይንም ደግሞ ሀይሚ ከእኔ ጋር መታረቅ አትፈልግም ብዬ ምንም ነገር እያሰብኩ አልነበረም። ግን ፎቶውን ሳየው ሁሉም ነገር እንዳበቃ ገባኝ፣ ቆረጠልኝ። ከዚህ በኋላ የእኔን እርምጃ ታያላችሁ። እኔም በራሴ ህይወት እመጣለሁኝ። ከዚህ በኋላ ኦዲየንስ ይቅርታ ስለተፈጠረው ነገር ምንም ማድረግ አልችልም። ከዚህ በኋላ ለምትሳደቡም ስድብ ከተመቻችሁ ይመቻችሁ፣ አይመለከተኝም። ቤተሰብ ወይም ደግሞ የምሰድቡብኝ ፈጣሪ መልሱን ይስጣችሁ በማለት የሆነ መረር ያለ ቃል ነው የተናገረው። ሀይምዬ ግን ቀጣይ ህይወትሽ በራስሽ እጅ። ለምን ታበላችኋለች? ማለት ከዳኒና ከብሩኬ ማን መርጠች ነው? አፍኮርስ አቃለኝ፣ ከዳኒ ጋር የሚቀጥል ህይወት ወይም የፍቅር ነገር እንደሌለች አቃለሁ። ግን ደግሞ እዚህ ጋር ከዳኒ ጋር በምታረጊው ነገር ብሩኬን እያጣሹ ነው። ማለት አሁን በቃ ብሩኬ እርግጠኛ ሆኜ የምነግራችሁ ከሌላ ሴት ጋር ሊመጣ ነው ምክንያቱም የእኔን ውሳኔ ሚፍታ ዝም ብለህ ነው ታዲያ የምትመለከተው ሲለው ለምንድን ነው ዝም ብዬ የምመለከተው እኔም አደረገውን አሳይሃለሁ ሲል እንዲያውም ሄጄ ሀይሚዬን እመልሳታለሁ አመጣታለሁ ወደ ህይወቴ ዳኒን ከህይወቷ አስወጣለሁ ሊል ነበር የመሰለኝ አይደለም ቤተሰብ እኔም በራሴ በቃ ምንም ከዚህ በኋላ አይሞቀኝም አይበርደኝም የሀይሚ ነገር የራሷ ጉዳይ እኔም የራሴን ህይወት በራሴ መንገድ ከራሴ ሰዎች ጋር እመጣለሁ እሰራለሁ ነው። ያንን ለማለት ነው መልእክቱ ማለት ነው። ቤተሰቦች እና ሀይምዬ ሜይቢ መቶ ሺህ ሁለት መቶ ኬሆን ላክብርል ስላላት ይሆናል አይታወቅም። ቪዲዮ እስከሚለቀቅ ቪዲዮውን እስከምታይ ብሩኬ ተረጋጋ። ማለት እንደዚህ በአንድ የቁርጥ አድርገህ ነገሮችን ትውት ማድረግ የለብህም። ብዙ መስዋዕት የተከፈለለት ህይወት ነው። ሀይሜም ደግሞ ልጅነት ይዟት ነው እንጂ መቼም አውቅ አይደለም ህይወቷን እያበላሸት እንደዚህ እያደረገች ያለችው አውቅ አይደለም። ልጅነት ስለያዛት ወይንም ደግሞ የሆነ የተሸወደችው ነገር ስላለ ና ስላለ ሊሆን ይችላል እና ብሩኬ የራስህን ጊዜ፣ አምስት ቀን ሙሉ የራስህን ጊዜ ስለወሰድክ ነው እንደዚህ የተረጋገው። ሀይሜም ደግሞ የራሷን ጊዜ ብትወስድ፣ ከራሷ ጋር ብትነጋገር፣ እውነቴን ነው የምላችሁ ሙሉ ነገሮች ይስተካከላሉ። አሁን ሰው ማስተካከል ያለበት ብሩኬና ሀይሜ ብቻቸውን ተገናኝተው ነው እንጂ ማስተካከል ያለባቸው ሚፍታህ እንዲያውም ዳኒን ላናግረው እያለ ነበረ ዳኒን ብታናግረው ምንም የሚፈጠረው ነገር የለም ስጀመር ፍላጎቱ ነው አይታል ዞራ ዞራ ሀይሚ የኔናት እያለ ሁላ ሲዘፍንላት ነበረ ሀይሚ ራሱ ከዚህ በኋላ ላይ አልፈልግም አጠገቤ እንድደርስ አልፈልግም ብላ ነበር ግን ዞራ ዞራ አብራ ተገኘች ከዳኒ ጋር ማለት ነው እና ቪዲዮን እስከምናይ አንተን ብሩኬ ቪዲዮን እስከምታይ ይህን ሁሉ ነገር ባትናገር ጥሩ ነበረ ዛሬ ያው ሚፍታህ ሀይሚን ሚሽ ለመምጣት ፈልጌ ነበረ፣ ግን ስልኳን አጠፋፍታ ላይ ስልኳ አልሰራልኝም። ለካ ስልኳን ያጠፋችሁ ከዳኒ ጋራ ዝግጅት ነበራት ምናምን እያለ ሁላ ነበረ እና ይበልጥ የብሩኬን ስሜቱን እንትን እንዲል ሳይሆን ማቀሳቀስ። ሽማግሌ እኮ እንደዛ አይደለም ሽማግሌ ዋሽቶ ያስታርቃል እንጂ የበለጠ ስሜቱ እንዲቆጣ ወይንም ደግሞ አሃ ልክ ነይ ብሎ እንዲያስብ ብሩኬ ማረግ የለብህም። እኛ እኮ አሎሽን እዚህ ጋር ሃይሚዬ እያጠፋች ነው። ጥፋት ማለት ከብሩኬ ጋር ያላትን ነገር ለምን ምንድን ነው ብሩኬና ሃይሚ እንደተለያዩ ደጋግማ የምትናገረው? ማለት ለአንቺ ከጠቀመሽ እኮ ሃይሚዬ ለህይወትሽ ምናምን ጥሩ ነገር ሆኖ ከተገኘ ወይንም ህይወትሽ የሚያስተካክለው መስሎ ከታየሽ እኮ ችግር ለምሶ ኬ ነው። ግን ደግሞ ስለምናውቀው ነው። በአንድ ወር ውስጥ ዳኒ በአንድ ወር ውስጥ መጥቶ ከብሩኬ ጋር ያሳለፍሽውን አንድ አመት ሙሉ መከለስ የለብሽም አይደል እንዴ? እንደገና ደግሞ ያሳልፋችሁት ያጥሩ ጊዜ ከኢትዮጵያ ከቡታጅራ እስከ ዱባይ እንዴት ይረሳል? ቢረሳ ቢረሳ ይረሳል አይረሳም። እና ዳኒ የትም አያዛልቅም፣ የትም አያደርስም። የሴት ልጅ ደግሞ አንድ ጊዜ ከተጎዳች፣ አንድ ጊዜ ከተሰባበረች ልቧ በጣም ከባድ ነው ለመጠገን፣ በጣም ይከብዳል። ብዙ ጊዜ በስሜት እንጓዛለን፣ ወጣቶች ማለት ነው። ማለት ያየኑውን ብቻ እንዴት ነው ላም ሆይ ገደሉ። ምንድን ነው ምን የሚባል ነገር አለ? ሳሩን አይተሽ ገደሉ ሳታይ ሳታ የሚባል ነገር አለ እና በእርግጥ ሀይምዬ ምንም ፈልገ አይደለም። ከዳኒ ግን ደግሞ ለምን ታገኘዋለች? ብሩኬን ስለማፈልገው ነው። ብሩኬ ከህይወቷ ቆርጦ እንዲወጣ ስለፈለገች ነው። ለምንድን ነው ሄዳ ዳኒ ልታገኘው የምችለው? ማግኘቱ እሶከ ችግር የለም። በፍቅር አይን ነው ራሱ፣ ፎቶ ሌላ ቦታ ተለቋል። በፍቅር አይን ነው የሚታያዩትኝ። እንደገና ደግሞ ዳኒ ብቻ የሚገርም ነው። ቤተሰቦቹ ፎቶን አምጥቼ ላሳያችሁ እችላለሁኝ። እና በጣም ደነገጥኩኝ። እውነት ደነገጥሁኝ። ምክንያቱም ማቀት ሀይሚ ይቺ ስላልነበረች ያላት ነገር ሁሉ እንዴት ባንዴ ይቀየራል? በአንድ ወር ውስጥ እንዴት ነው እንደዚህ የሚከረበሰው? በቃ አሁን ብሩኬ ከሶሲ ወይም ከራሱ ሰው ጋር ሊመጣ ነው ማለት ነው። የዛን ጊዜ ሀይሚዬ ትናደጃለች። ሜቢ አሁን ብሩኬ ለአንቺ ይቅርታ ደጋግሞ ሲጠይቅሽ ከአንቺ ጋር በደንብ መታረቅ ስለፈለገ ደጋግሞ ስልክሽ ላይ ስለደወለ ሜቢ አንቺ እየቀበጥሽበት ይሆናል። ግን ደግሞ ወንድ ልጅ ልቡ ከቆረጠ ቆረጠ ነው። ሀይምዬ እሺ፣ እኔ ስለምወድሽ ነው ይሄን ምክር የምመክርሽ እንጂ አንዳንድ ሰዎች አላችሁ እናንተ ለወንድ ብላችሁ እንደዚህ እንደዚህ የምትሉ አይደለም። እንደዛ አይደለም። የሰው ልጅ ወንድም ሴትም ያው ሰው ሰው ነው። ምንም የሚቀየር የሚለወጥ ነገር የለም። ገባችሁ አይደለ? ግን ደግሞ አንድ ሰው የሚጠቅመውን ነገር ነው መምከር ያለበትኝ። ሀይምዬ ከብሩኬ ጋር ብትሆን ይበልጥ ትጠቀማለች። የምትጠቀመው ምንድን ነው? አንደኛ የሀገሯ ልጅ ነው። ሁለተኛ አብራው በጣም ብዙ ተጉዛለች። ብዙ አሳልፋለች። ብዙ ውጣ ወረድ በዚህ ሰት እኮ እንኳን አይደለም ጓደኛ እግር ከእግር እኮ ይጋጫል። ገባችሁ አደለን? ስለዚህ ብዙ ነገር አብረው አሳልፋለች እና የአንድ ሀገር ልጆች ናቸው። የሚጠቅማት ብሩኬ ነው እያልኩበት ምክንያት ያ ነው። በጣም ኮቨር ያደርጋታል፣ ይጠነቀቅላታል፣ ክፉ ነገር እንዳይነካት ይጠብቃታል። ሁሌም ቢሆን ሴት ልጅ ምንም ጠንካራ ምንም ጀግና ብትሆን ጠባቂ ያስፈልጋታል። ገባቸው አደለ? ከጎኗ እኔ አለሁልሽ የሚላት የሆነ ሰምበዲ ወንድም ሊሆን ይችላል፣ አባት ሊሆን ይችላል፣ ጓደኛ፣ ፍቅረኛ፣ ባል፣ አላቅም፣ ብቻ የሆነ ሰው አለሁልሽ የሚላት ያስፈልጋታል። እኔ ለዛ ነው ሀይሚዬ ከብሩኬ ጋር ሁኜ እሱ ነው ለአንቺ የሚጠቅምሽ እያልኩ ያለሁት። ሀይሚ ጠንካራ ልጅ ነው፣ ኦፍኮርስ አውቃለሁ፣ በጣም ጠንካራ ናት። ግን ደግሞ የዚህ የአንድ ወር ንግግሯ የምትወስናቸው ውሳኔዎች ምን እንደሆነች ምን እንደነካት አላቅም። ፈጣሪ ይጠብቃት።